በአጭር የተቀጨው የትራምፕና የኢለን መስኩ ወዳጅነት የአሜሪካንን ፖለቲካ ወዴት ይመራው ይሆን? በዚህ ሰዓት ዓለም አቀፍ ሚዲያዎች ከዚህ ሌላ ምን ወሬ ያላቸው አይመስልም። ስለነሱ እነሱ ከማውራታቸው በፊት ግን ከዛሬው ጸብ ጋር ስለሚገናኝ አንድ ሰው እናንሳ። ይህ ሰው በወቅቱ ከግማሽ ቢሊዮን ዶላር በላይ የነበረው ኢንቨስተር ነበር። ጄፍሪ ኤፕስታይን ይባላል እና በ2019 የተለያዩ ሴቶችን በወሲብ ንግድ በማሰማራቱ ወንጀል ተከሰሰ። ይህ ሰው ሲከሰስ በአሜሪካን ምድር እጅግ የታወቁ ፖለቲከኞችና ታዋቂ ሰዎች ስም ይፋ ባልሆነው የክስ መዝገብ ላይ ሰፍሮ ነበረ። ሆኖም ይህ ክስ በሂደት ላይ ያለ ጀፈሪ በታሰረበት እስር ቤት ውስጥ ራሱን አጠፋ ተባለም። ሆኖም ብዙዎች ይህንን ነገር ይጠራጠራሉ። ምክንያቱም በዛን ዕለት ምሽት እሱ በታሰረበት ክፍል አካባቢ ያሉ የእስር ቤቱ ካሜራዎች ተበላሽተው ነበር ተብሏል። ለምን ተበላሹ? ማን አበላሻቸው? በተጨማሪም በተደረገው ምርመራ አንገቱ አካባቢ የመሰበር ምልክት ተገኝተዋል። ይህ ደግሞ ራሱን በማጥፋት ወቅት የሚከሰት ነገር አይደለም። ስለዚህ ጀፈሪ ከወሲብ ቅሌት ጋር በተያያዘ ስማቸው እንዳይነሳ የፈለጉ ወይም ስጋት ያደረባቸው ታላላቅ ሰዎች ወይም ባለስልጣናት ሚስጥር እንዳይወጣ ሲሉ አስገድሎት ይሆናል ተብሎ የሚገመት ኮንስፓረንሲ ነገር አለ። ይህ በእንዲህ እንዳለ ታዲያ ከኮሮና በፊት ለዓመታት ሳይገለጽ የቆየው የጀፈሪ ፋይል ሙሉ ለሙሉ ለሕዝብ ይፋ ይሆናል የሚል ነገር ከአሜሪካ አቃቤ ሕግ ተሰምቶ ነበር። እችን ነገር ያዟትና ወደ ሰሞኑ ጸብ እንሂድ። ሰሞኑ በዶናልድ ትራምፕና በኤለን መስክ መካከል ያለው የቃላት ልውውጥ አድጎ ዛሬ አንዱ በሌላው ላይ ሚሳይል ሲተኩስ አምሽቷል። እና ዛሬም እንደሰሞኑ አንዱ አንድ ነገር ሲናገር ሌላው ሲመልስ ቆየ እና ከሰዓታት በፊት ትራምፕ ፖሊሳቸውን መተቸት የጀመረውን ሄለመስክ በኃይለኛ የአቃላት ሸንቆጥ ማድረጋቸውን ተከትሎም ከአንድ ሰዓት በኋላ ትራምፕ ለሰነዘሩበት ትችት ሄለመስክም አጸፋ ነው ያለውን የመልስ ምት በኤክስ አካውንቱ አስፍሯል። ኤለመስክ በዚህ የመልስ ምት ከላይ ከመግቢያችን ላይ ያነሳነውን ሰው ጠቅሶ ይፋ ይደረጋል የተባለው የጀፈሪ ፋይል የወሲብ ቅሌት ሊስት ተደፋፍኖ የቀረው የዶናልድ ትራምፕ ስም ስላለበት ነው የሚል አደገኛ ቦምብ በትራምፕ ላይ ጥሏል። በአጭር የተቀጨው የትራምፕና የመስክ ወዳጅነት የአሜሪካንን ፖለቲካ ታዲያ ወደየት ይመራው ይሆን? የዓለማችን ባለጸጋና ሀያሌ ፖለቲካ ሰው ፍልሚያ ሲገጠም የሚፈጠረው ምንድን ነው? አሁን ዓለም እያየው ያለው ይመስላል። ግን ምንም የሚያስደስት ነገር የለውም። ዶናልድ ትራምፕና ና ኤለን መስክ ሁለት ጥብቅ ወዳጆች አሁን እርስ በርስ እየተነቋቁር ነው። አለመግባባታቸው ወደ ከረራ የቃላት ጦርነት ለመለወጥ ብዙውን ጊዜ አልፈጀበትም። ትራምፕ መስግን ከፌዴራል መንግስቱ ጋር ያለውን የስራ ውል ለስፔስ ኤክስ የድምፅር የሆነውን የንግድ ስምምነት ለማቋረጥ አስፈራርተዋል። በበጀታችን በቢሊዮኖች የሚቆጠር ዶላር ገንዘብ ለመቆጠብ ቀላሉ መንገድ ሌላ መስክ የምንሰጠውን ድጎማና ውሎችን ማቋረጥ ነው ሲሉ ትራምፕ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ትራምፕ መንግስታቸው ፊቱን በመስክ ላይ ማዞር ከቻሉ ቢሊየነሩ ክፉኛ ሊጎዳ ይችላል። ሐሙስ ለትንኳ መስክ ከትራምፕ ጋር የቃላት ጦርነት ውስጥ እያለ የቴስላ ድርሻ በ15 በመቶ ወርዷል። የመጫወቻ ሜዳው ግን ለትራምፕ ብቻ ክፍት የሆነ አይደለም። መስክም በቻለው አቅም ያለውን የመከላከያ ቡጢ እየተጠቀመ ነው። አሜሪካ ወደ ዓለም አቀፉ የህዋ ማዕከል የተለያዩ መሳሪያዎችንና ጠፈሮችን ለማጓጓ ጓዝ አብስታ ከምትጠቀምበት ስፔስ ኤክስ ጋር ያላት ውል እንዲቋረጥ እንደሚያደርጉ ሲዝቱ፣ እርሱ ደግሞ ከስልጣን መውረድ አለባቸው ሲል ተናግሯል መስክ። ሌላው በዚህ የቃላት ጦርነት ውስጥ ለውጊያ የሚጠቀመው በሚቀጥለው ዓመት በሚደረገው ምርጫ የትራምፕ ተቀናቃኞችን ለመደገፍ ሀብቱን ማፍሰስ ነው። በወሲብ ቅሌት ውስጥ ዘብጥያ ወርዶ ሕይወቱ በዚያው ካለፈው ጀፈሪ ፒስተን ጋር በተያዘ ይፋ ባልሆኑ መዝገቦች ላይ የትራምፕ ስም እንደሚገኝ ሐሙስ አመሻሽ ላይ ያለበቂ ማስረጃ ተናግሯል። የኋይት ሐውስ ፕሬስ ሴክሬታሪ ካሮላይን ሌፍት ለመስክ ክሶችና ውንጀላዎች የተቀዛቀዘ ምላሽ ሰጥተዋል። ይህ በሕጉ የክብርና የውጭ ሕግ ደስተኛ ያልሆነው የኤሎን አዛዥ ክስተት ነው፣ ምክንያቱም ምኩሱ የሚፈልጋቸውን ፖሊሲዎች አያካትትም ትላለች መስክ የትራምፕን መንግስት አግሎ ማሸነፍ አይችል ይሆናል። ነገር ግን ትራምፕንም ሆነ ሪፐብሊካን ፓርቲን ከፍተኛ የሆነ ዋጋ ሊያስከፍላቸው ይችላል። ትራምፕ ሚ የጠፋቸው አይመስልም። ትላንት አሞስ በኋይት ሐውስ ፖሊሲዎቻችን በሚመለከት በተዘጋጀ የምስጋናና የአድናቆት ዝግጅት ላይ ጉዳዩን ቀዝቀዝ አድርገው አስተያየት ከመስጠት በመቆጠብ ያለፉ ሲሆን በትሩዝ የማህበራዊ ሚዲያቸው ላይ በእርሱ ላይ ለመነሳት ግድ የማይሰጣቸው መሆኑን ገልጸው ከወራት በፊት ግን በመንግስታቸው ውስጥ መልካም ስራ መስራቱን ጠቅሰዋል። ከዚያ አዲሱን የግብርና የውጭ ህግ ማድነቃቸውን ቀጥለዋል። ይሁን እንጂ ሐሙስ ላይ ከነበረው የተሟሟቀ ምልልስ በኋላ ቀጣዩ ጊዜ እንዲንዋዛን የሚታለፍ አለመሆኑን አሳይቷል። የስድብና የዛቻ ምልልስ ፍጥጫው የጀመረው ባለፈው ሳምንት ሞቅ ባለ ፍጥነት ነበር። ረቡ ሁለት መጋጋል ጀምሮ ሐሙስ ከሰዓት በኋላ በፕሬዝዳንቱ ጽሕፈት ቤት ኦቫል ኦፊስ ውስጥ ሙሉ በሙሉ ፈነዳ። አዲሱ የጀርመን ቻንስለር ፍሬዴሪክ መርትዝ አለአንድ ቀን የሥራ ጉብኝት ዋሽንግተን መጥተው ምቾት በሚነሳ ዝምታ ውስጥ ተቀምጠው ሳለ ፕሬዚዳንት ትራምፕ ደግሞ ጣልጣል የተደረገ አፍቃሪ ይመስሉ ነበር። መስክ በህጉ ላይ በአቅረበው ትችት የተገረሙ ይመስላሉ። መስክ በመቶ ሚሊዮኖች የሚቆጠር ዶላር ድጋፍ ባያደርግ ኑሮም ባለፈው ዓመት በተካሄደው ፕሬዝዳንታዊ ምርጫ ይሸነፉ ነበር ሲል የሰጠውን ሀሳብ አጣጥረውታል ሲሆኑ እንደ ዘመኑ ልጆች 220 ሚሊዮን ተከታዮች ወዳሉት የኤክስ ገጹ በመምጣት ምንም ይሁን ሲል ለጥፏል። አክሎም በሚያመርተው መኪናው ላይ ስለሚደረገው ድጎማ ግድ እንደማይሰጠው ገልጾ የብሔራዊ ህልውና አደጋ ሲል የጠራውን የብሔራዊ ዕዳን መቀነስ እንደሚፈልግ ተናግሯል። ባለፈው ዓመት ያለርሱ ድጋፍ ዲሞክራቶች ያሸንፉ እንደነበር ጠቅሶም አመስጋኝ አለመሆን ነው ሲል ለትራምፕ ምላሽ ሰጥቷል። ቢሊየነሩ ከዚህ በኋላ ሐሙስ ከሰዓት ያልተለመዱ በርካታ የቃላት ጥቃቶችን ከሰነዘረ በኋላም ፍጥጫው በርትቷል። መስክና ትራምፕ ኃይለኛ ግን የማያዛልቅ ጥምረት ፈጥረው ነበርም። ይህ ወዳጅነትም ቢለኖሩ በትራምፕ አስተዳደር ውስጥ የበጀት ቅነሳ ስልጣን ላይ ቁልፍ ቦታ እንዲኖረው አድርጓል። የመስክ መንግስት ቅልጥፍና መስሪያ ቤት ወይም ዶጅ ሁሉንም የመንግስት ተቋማትን በመዝጋቱ እና በሺዎች የሚቆጠሩ ሰራተኞችን በማሰናበት በትራምፕ የመጀመሪያዎቹ መቶ ቀናት ውስጥ አንዱ ትልቁ ስኬት ሆኖ ተጠቅሷል። ብዙም ሳይቆይ መችና እንዴት እንደሆነ በቅጡ ባይታወቅም፣ ሁለቱ ሀያላን ግለሰቦች መንገዳቸው የተለያየ ንግግራቸው እያልተጣጣመም መጣ። ይህንን የታዘቡም የእነዚህን ሀያላን ጥምረት ነፋስ እየገባው ነው አሉ። ለተወሰነ ጊዜ እነዚህ ግለሰቦች ትንቢያ እውነት ሳይመስል ቀረም። ትራምፕ ሁለቱ ወዳጆች ፍቅር እያሽቆለቆለ በነበረበት ጊዜ እንኳ መስክ ከአስተዳደሩ ባለስልጣናት ጋር ሲጋጭ እና በዚህ ዓመት አጋማሽ ላይ በርካታ ቁልፍ ምርጫዎች ተጠያቂ ሆኖ ሳለ ከመስክ ጎን ቆመዋል። ከዚህ ሁሉ እረፍት ይኖራል ተብሎ በሚታሰብበት ጊዜ ሁሉ መስክ በኦቫል ኦፊስ ወይም ፕሬዚዳንቱ ወደ ማር አላጎ በሚያደርጉት በረራ ላይ ይገኛል። የመስክ 130 ቀናት እንደ ልዩ የመንግስት ሰራተኛ ያሳለፈው ሳምንት ሲያልቅ ሁለቱ በኦቫል ኦፊስ በፈገግታ የታጀበ ሽኝት ነበር ያደረጉት። ዋይት ሐውስ ለመስክ ምንጊዜም በሩ ክፍት መሆኑን በመናገር አንድ ቀን ሊመለስ እንደሚችል ፍንጭ ሰጥተው ነበር። አሁን ግን ግብዣው ተሰርዟል። የዋይት ሐውስ በር መፈቻ ቁልፉም ተለውጧል ብሎ መናገር ስህተት አይሆንም። ትራምፕ ሐሙስ እለት በንግግራቸው ኢለንና እኔ ጥሩ ግንኙነት ነበረን ሲሉ ያለፈ ጊዜን አገላለጽን ተጠቅመው ተናግረዋል። ትራምፕ ረቡዕ ምሽት አዲስ የጉዞ እገዳ መጠላቸው በሃርቫርድ ላይ ተጨማሪ ማዕቀቦችን ማስቀመጣቸውና በቀድሞ ፕሬዚዳንት ጆ ባይደን ላይ ምርመራ እንደሚደረግ በሚመለከት የሰጧቸው መግለጫዎች ጉዳዩን ከመስክ ትችት ለመቀየር የተደረጉ ጥረቶች ናቸው የሚል ግምት ተሰጥቷል። በዋይት ሐውስና በኮንግረሱ ውስጥ ያሉ አጋሮቻቸው ከዚህ ቀደም ከሰጠው አስተያየት በኋላ የበለጠ ለማግኘት ጥንቃቄ ያደረጉ ይመስላል። ከዚያ ትራምፕ ተናገሩ። የዜሮ ድምር ጨዋታ አሁን ጥያቄው ክርክሩ ወዴት ሄዳል የሚለው ነው። መስክ በሚያደርገው ንግግር፣ በሚደግፈው ገንዘብ የተነሳ የኮንግረሱ ሪፐብሊካኖች አባላቶቻቸውን ከትራምፕ ህግ ጎን እንዲቆዩ ማድረግ ሊቸግራቸው ይችላል። ትራምፕ መስክን ከመንግስት ጋር ያሉትን ኮንትራቶች ለማቋረጥ አስቀድመው ዝተዋል። ነገር ግን በአስተዳደር ውስጥ ባሉት የመስክ የጆዲ አጋሮች ላይ ሊያነጣጥሩ ወይም ባይደን በመስክ ላይ ጀምረዋል የነበሩት የንግድ ግንኙነቶች ምርመራን ዳግም ሊያንቀሳቅሱት ይችላሉ። በዚህ ጊዜ ሁሉም ነገር በአማራጭነት በጠረጴዛው ላይ ነው። ይህ በእንዲህ እንዳለ ዲሞክራቶች እንዴት ምላሽ እንደሚሰጡ በማሰብ ከዳር ቆመዋል። ለፓርቲያቸው የቀድሞ ለጋሽ የሆነውን መስክን ወደ ቤታቸው ለመጋበዝ የፈለጉ ጥቂቶች አይደሉም። ግን የጠላት ጠላት ወዳጅ ነው የሚለው የድሮ አባባልም አለ። የዲሞክራቲክ ስትራቴጂስት ሊያምኬር ፖለቲኮ ለተባለው ታዋቂ ድረገጽ እንደተናገረው የዜሮ ድምር ጨዋታ ነው። ወደ ዲሞክራቶች የበለጠ የሚጠጋ ማንኛውም ነገር ሪፐብሊካኖችን ይጎዳል። ቢያንስ ዲሞክራቶች ዳር ቁመው ሁለቱ ሰዎች በቀላ ሲጠዛጠዙ በመመልከት እየተዝናኑ ይመስላል። እና ይህ ፊልም እስኪያበቃ ድረስ የሁለቱ ወዳጆች ጠብ የአሜሪካን ፖለቲካ ሁሉንም ነገር ሊያሰጥም ይችላል። ይህ ፍጠጫ በቅርቡ ያበቃል ተብሎ አይጠበቅም። መስክ በሱ ገጹ ላይ የትራምፕ ፕሬዚዳንትነት 3.5 ዓመታት ቀርተውታል፣ እኔ ግን ተጨማሪ ከአርባ ዓመታት በላይ እኖራለሁ ሲል ጽፏል።